ቤተሰብ የሆኑ ማለት ነው እንግዲህ ዛሬ የዝችላቸው የመጣሁት አደይን ነው ሰራተኛው አደይ ማለት ነው። ዴቪን እምቢ ብለው ነበር ማለት ነው። አሁን ላይ ተቀብለዋል ፍቅሩን። ማንም እንዳያቅባቸው ግን ቀለበት እንዳደረገላት አይተን ነበር ማለት ነው። እሱም እሺ ብሎ ሆቴል ውስጥ ይዞ አኪዶ የዛን ሰዓት ጊዜ ለማሳለፍ በአበባ ሸብረቅ አድርጎ ቤቱን ተቀብሏታል። ተንበርክኮ ታገቢኛለሽ ወይ ጥያቄ አቅርቦላት ስለነበረ ቀለበት ታረገላት በኋላ አብረው ጊዜ ለማሳለፍ ያው እንግዲህ ድንግልናዋን ሊወስድ መሰለኝ ነገሩ ማለት ነው። ድንግልናዋን ይሄር ሲል እሷን አልፈልግም ብላ ወደ ለምለም ቤት እንደመጣ ተመልሳ ለሚጋ መታ፣ እንግዲህ እያለቀሰች ነበር ማለት ነው። አደዬ ሩታም ደግሞ ይሄን ሁሉ እያወሩ በስተመጨረሻ አዴንም ደግሞ ለሚመክራ ዘክራ ልካት ነበር ማለት ነው። ከዛም በኋላ ደግሞ ሩታ ሰምታቸው ነበር ዴቭ ጋር እያወሩ አዴ ክፍል ገብቶ ዴቭም እያወራት ነበር ማለት ነው። እሷም ደግሞ ጊዜው አይልነበረ ማሁን እና ሁሉንም ነገር ቀስ እያለ እንጂ በአንዴ የሚሆን የለም እያለች እየነገረችው ነበረ። የምትወደ ከሆነ ቤተሰቦች መጠየቅ ትችላለህ፣ በወግ በማድረጉ እንዲታረውን የምፈልገው ትለዋል። ሌላ ዴቭ ጠብቀኝ ትለዋለች። እሱም ደግሞ እስከ ፈለግሽው ሰአት ድረስ ሰዓት ድረስ ጠብቅሻለወኝ ምንም ችግር የለም አዴ እያለት ነበር ማለት ነው። በስተ መጨረሻም ደግሞ ፍቅሩን ከተቀበለችው ይቅርታ አድርጋለት ነበር ማለት ነው። ትታው ምታ ስለነበረ ከዛም በኋላ ሩታ እያንዳንዱን ነገር የሚያወሩትን ዴቭና አዴ የሚያወሩትን ሰምታ ከዛም በኋላ ፍቅር እናት እናገራለሁ እያለች እየሮጤ ትሄዳለች ልትናገር እሷም ደግሞ ለመናገር ቤዛ የማን ፍቅረኛ እንደሆነች ቤዛ የ ባርኪ ፍቅረኛ እንደነበረች ሁሉም ሰው ያውቃል ግን እነ ባርኪ ሰለለለ አሁን እዛ እነ ባርኪ ቤት የምትኖረው የእሱ ፍቅረኛ ነኝ ብላ ሳይሆን አዴን ልታግዝ ሁለተኛ ሰራተኛ ይዘን ነው ትላለች። ፍቅርም ፍቅር ቅናት ብጥስጥስ እያረጋት በአዴና በዴፍ ዴፍ ደግሞ አያፈቅራትም። ፍቅርን ፍቅርን አያፈቅራትም ሰለም አያፈቅራት ብዙ ነገርን አዴን በጣም ትጣላታለች። ከዛም አልፎ ደግሞ ስቴቭን እየጠየቀችው ነበር ማለት ነው። አይ ሴት ልጅ ሴት ልጅ ጠይቃ እስከመቼ ድረስ? ሴት ልጅ እንግዲህ አንድ ወንድ ልጅ ወዷት ፈቅዶ ወዶ ፈቅዶ ሲያፈቅር እንጂ እሷ ግን በፍቅር ፎን ቅቃ ነበር። እሱ እንደማይፈልጋት ነግሯታል ማለት ነው። ሊዱም ወደ ሌላ ቦታ ሄዳለች ማለት ነው። ሩታ ተተክታ ነበር። ሩታ ደግሞ ካሹ ጋር ቲክቶክ ቪዲዮዋን ትሰራለች። ሁልጊዜ በአንተ ነው የፈመስኩት ከአንተ ጋር መስራት አለብኝ እያለች ትጨቀጭቀዋለች። እሱም እዛ እነ ፍቅር ቤት ዘበኛ ሆኖ ተቀምጧል ማለት ነው። ዘብ እየሰራ ነው ማለት ነው። በዛም ቤዛ እና አዴ ወፍጮ ቤት ይሄዳሉ። ዴቭም ደግሞ ሩታን ይጠይቃታል። አሹ የተዶኖ ሴላት አይ አሹ ወጥቷል የለም ትለዋለች ማለት ነው። እሩታም ደግሞ የለም ስትለው አደ ሴላት አደ ይወታለች ከቤዛ ጋ ወፍጮ ቤት ክደዋል ትለዋለች እንዲ ወፍጮ ቤት እሺ በቃ ስትመጣ አሳውቂኝ ሩታ ይላታል። ዴቭ እኔ ሰላንተና ሰላዴ ምን አገባኝ? የሚያገባኝ ነገር አለ እንዴ? ብላ መልስ ተሰጠው አለች። እሱም እየተናደደ እንዴት ምን ማለትሽ ነው አሁን? ተነሽና ግቢ ይላታል ማለት ነው። ከዛ አዴ ና ቤዛ እሄዱበት አሹን፣ ይሄው አሹ መጣ፣ ካሹ ጋር ሄደሽ አስፈጭተሽና ትላታለች ማለት ነው። አዴም ደግሞ እንደውም አሌ ዘልሽም አንቺ ተሸከመሽ ሂጂ ትላታለች። እሷ ደግሞ እኔን ነኝ የምሸከመው እህሉን ትላለች ቤዛ ቤዛ። እንዴት ብዬ ነው የምሸከመው ይሄንን ሁሉ አሁን ስታስብ ከዛ አሹ ጋር በቃ እሱ ገይዘሽ ነይ እኔ ብዙ ስራ አለብኝ ብላ ትታ ትሄዳለች። በዛ ሰዓት ላይ እሷ እየተናደደች አሹም ደግሞ ወደ ቤት ነው የምትሄጁ ተሸከሚ እንጂ እያዥ እያለ እያስፈራራታል። አስፈራርቶም ወደ ቤቷ ትመለሳለች። ይህን ሁሉ አሹ በተኛበት እንግዲህ ሌላ ሰው አምጥታለች ቤዛ ቤዛ ሌባና ሌባ ና አጅበርባሪ እንደሆነች ሩታ ለነፍቅርና ትነግራታለች። እሷም ደግሞ ቆይካዴእና ና ከቤዛ ጋር ያለሽ ግንኙነት ምንድን ነው? ሩታ አድብሽ ተቀመጪ፣ ምን አሉሽ? እነሱ ስራቸውን እየሰሩ ነው ብላ ትቆጣታለች። እመኝኝ፣ አንድ ቀን ስደርሽባት፣ ያኔ ደግሞ ምን እንዳለ ትነግርኛለሽ። ቆይ ከሱ እኔ ማላቀው ነገር አለ እንዴ? እዚህ ቤት ምን እየተካሄደ ነው ትላለ። የእነ ባርኪ እናት ማለት ነው። ምክንያቱም የባርኪ ፍቅረኛ እንደሆነች በፊት ላይ አታውቅም ማለት ነው። ሰራተኛ እንደሆነች ነው እዛ ቤት ውስጥ የሚታወቀው ማለት ነው። አዴይ ና ዴቭም ደግሞ ፍቅር እንደጀመሩ እናገራለሁ ትላለች። እቺ የፍቅር መቀስ ማለት ነው። ሮታ ሮታ እንግዲህ ለመናገር ፍላጎት አላት። ዴቭ ደግሞ አሁን ጊዜው አይደለም ሮታ ወደ ውስጥ ግቢ ይላታል። ከዛም በኋላ እታለም እኔ ጊዜው ስደርስ እነግርሻለሁ። አሁን ረፍቶብኛል ምንም ምን ነግርሽ ነገር የለም ብሎ ትቷት ይሄዳል ማለት ነው። አክስቷ እሷም ደግሞ እዚህ ቤት ምን እየተካሄደ እንደሆነ እያንዳንዷ ነገር ነገር እደርስበታለሁ ባይነግሩኝም ብላ ታስባለች። በዚህ ሰዓት ላይ ማንም ሚታመናል ማለት ነው። የፓርኪ እናት እስካሁን ድረስ እያንዳንዷ ነገር እንትን እያለቻቸው ግን ሊነግሯት አልቻሉም። ሮታና ዴቭም ደግሞ ደረጃው ላይ ሆነው ይጨቃጨቃሉ። እሷም ደግሞ እናገራለሁ እውነቱን ካልነገርከኝ ካዴጋ ያለ ግንኙነት እያንዳንዷ ነገር ካልነገርከኝ፣ እመነኝ አለቅህም ትለዋለች ማለት ነው። ከዛ ሩታን ደግሞ አልነግርሽም፣ ምን አየሽ፣ ምን ሰማሽ፣ እንደ ሰማሽ ነው በቃ ምንም ልነግርሽ አልችልም። ለምለምም ደግሞ እያለቀሰች ኤላ ትቷት ሄዶ እንግዲህ እስካሁን ድረስ ያለችበት እንትን በጣም ከባድ ጊዜዎችን እያሳለፈች ነው። ያችኛውን ፍቅረኛው አርግዛ እና ተብሎ ከአባቱ ጋር ሄደዋል። ፍቅረኛ እንዳለው እንግዲህ አታውቅም ነበረ። ስለዚህ በዚህ ሰዓት ላይ ለሚ እያለቀሰች አደይም ደግሞ በችግርሽም ሆነ በሐዘንሽም ጊዜ ከጎንሽ ነኝ፣ በደስታሽም ጊዜ ከጎንሽ ነኝ። ለሚዬ አንቺ እኮ ማለት እህቴ እናቴ ማለት ነሽ ብላ ሁለቱም ተላቅሰው ተቃቅፈው ይለቃቀሳሉ። ለሚ አሁን አሁን ላይ ያለችበት ሁኔታ እንግዲህ ቅምጥልም ደግሞ ኪንኮን ተወደዋል ማለት ነው። ኪንኮ ደግሞ አልፈልግ አልፈልግሽም ከዚህ ሂጂ ይላታል ማለት ነው። ዳይመንድም ደግሞ እንዴት ባንዴ አልፈልግሽም ትላታለ ትለዋለይ ይላታል ማለት ነው። ከዛም ቅምጥልም ደግሞ እያንዳንዳቸው ነገር ያች አዴን ይናት አይደል አትፈልግህም። ስለዚህ እኔ ደግሞ አዴን እገላታለሁ ትላ ቅምጥል ማለት ነው። ቅምጥል እንግዲህ ኪንኮን ተወደዋለ። ኪንኮ ግን አይወዳትም። ኪንኮ የሚወደው አዴን ነው። አዴይ አሁን ላይ ልቧ ለዴቭ እንጂ ለማንም ወንድ ት ፍላጎት የላትም። በፊት ላይ ነበረ። አሁን ላይ ግን አዴይን አዴ የተመኘችውን ልጅ ወይም ደግሞ የተመኛትን ልጅ አግኝታለች ማለት ነው። ዴቭን ስንት ዓመት የጠበቃትን ኪንኮም ደግሞ እንደዚህ ከሆነ ከዚህ በፊት ራሱን ሊያጠፋ እንደነበር ሁላችንም አይተን ነበረ። ከዚህ በኋላ ራሴን ማጥፋት አለቢ ብሎ እንጨት ላይ ተንጠልጥሎ ዳይመንድ እና ቅምጥል ናቸው ያዳኑት። አሁንም ደግሞ በአዴ ፎንቃ እንደፎነቀቀ እያየ ነው እየተመለከት ነው ነው ሁሌ ጠዋት ማታም አዴ አዴ አትበልብኝ፣ እኔ ቅምጥል እጎን ኩኜ እኔም ወድህ እማፈቅርህ እያለሁልህ አንተ አዴ አዴ ትላለህ ትለዋለኝ። በዚህ ሰዓት ላይ ደግሞ ፍቅር እንግዲህ ያላት በጣም ከባድ ነው። ላይክ ሸር፣ ሰብስክራይብ አድርጉቻናሉ ባይ